ሰላም አድማጮቻችን እንደምን አላችሁ? ፕሮግራማችን ጀመረ። ታዛ አብረናችሁ ነን። ትዕግስት በጋሻው እና ጸግነት ላቀ አለን። ፕሮግራማችን ምን ወሬዎች ተመርጠዋል የሚለውን አስቀድመን እናስተዋውቃለን። ኤለን መስክ መርሆዎች እንመለከታለን። ያው አሁን በደንብ ደሞ የበለጠ አነጋጋሪ ሰው ሆናል አይደል ኤለን መስክ እሱ እንግዲህ ይደረስባቸዋል የማይባሉ ይተገበራሉ የማይባሉ ራእዮች አሉት፣ እና እነዛንም ደግሞ መሬት ላይ አውርዶ ሰርቶ ተግባሪ አድርጎ ማሳየት በመቻሉ በዚህ ይደነቃል። በነዚህ በጣም ታላላቅ ሀሳቦቹና ራእዮቹ ዓለም ላይ በደንብ ማነቃቃትና ተጽዕኖ መፍጠር መቻሉም ይነገርለታል። ኤሎን መስክ አሁን ያለበት ዝና ላይ ስኬት ላይ ከመድረሱ በፊት ግን ብዙ ጊዜ የወድቀት ታሪክ ነበረው እና ብዙ ጊዜም ደግሞ ሪስክ ወስዷል፣ ኪሳራም አጋጥሞት ያውቃል። እና በነዚህ ሁኔታዎች ውስጥ ተፈትኖ አልፎ እንግዲህ አሁን ያለው ላይ ትልቅ ሀብት መፍጠር መፍጠርና ተጽዕኖ ፈጣሪነት ላይ የደረሰ ሰው ነው። የእሱ መርሆች ተብለው የተቀመጡ የስራ መርሆቹን እንድንመለከታቸው ማለት ነው። እና ብዙ ሰዎችም መጋራት አለባቸው ተብሎ የተጻፈ ጽሁፍ ነው የተመለከትኩት። አሁን ደግሞ ባለው ነገር አሜሪካ ከትራምፕ ጋር ያላት ነገር ይታወቃል። እያንዳንዱ ነገር ላይ የማማከር ስራው የተገደበ ነው ይበሉ እንጂ እሳቸው ግፊቱ ስለበዛ ነው የተገደበ ነው ያሉት እንጂ ከሚያምኑት ሰው መካከል አንዱ ነው። ምክንያቱም ያለውን ነገር በተግባር የሚያደርግ ስለሆነ የተሳካለት ስለሆነ አርግ ያለውን ነገር ያደርጋሉ። እንደ ሀገር ሆኖ ይሄ ገንዘብን በተመለከተ ውጤታማ የሆኑ ምላሾች የሚገኝባቸው ነገሮች ላይ እሱ ያላቸው ነገሮች እየተደረጉ ነው። የሀገሪቱ ኪሳራ ውስጥ ናት ያለችው፣ እዳ ውስጥ ናት። ከዛ ለመውጣት የምናደርገው ሀብት ቁጠባ ላይ እኛ የምንከተላቸው ውሳኔዎች ሁሉ አዋጭ ናቸው በሚል እየወጡ ያሉት ውሳኔዎች አብላጫዎቹ የሱ ናቸው በሚል ብዙዎችም ተቃውሟቸውን ይዘው እስከ መውጣት ደርሰዋል። የለን መስክር እንዲህ አልነበረም የምንጠብቀ በሚል ግን ያሰበውን ነገር ከማድረግ ወደ ኋላ የሚል ሰው አይደለም። ኒሉኝታም ያለው ሰው አይደለም። በደንብ እየሰራ ነው። ለምንስ ኒሉኝታ ይኖረዋል ነገሩ ከዛ ውጪ አሁን አንዳንድ ይሄ በጣም ግዙፍ የምንላቸው ከአይምሯችን በላይ የምንላቸው ሀሳቦችን አሁን ሰሞኑን አንድ ኒውስ ያየሁ ነበረ። ከለንደን ኒውዮርክ ውስጥ ለውስጥ ዋሻ ይሰራል ተብሎ የዛሬ ዓመት የተሰራ ነው። ግን ለምንድን ነው ያልተሰራው ብሎ ሲጠይቅ በጣም ከፍተኛ ዋጋ ነው። ሀሳቡ አሪፍ ነው። በአንድ ሰዓት ነው የሚደረሰው፣ ከኒውዮርክ ለንደን ውስጥ ለውስጥ ሄደሽ። ቴክኖሎጂው ትልቅ ነው። ፈሰስ የሚደረገው ሀብት ከአይምሮ በላይ ነው። በትሪሊየን ዶላሮች ነው ሲባል በግማሽ እንሰራለንይ አንዱ ፕሪንሲፕሉ የኤለን መስክ የተለመደ የተለመደው አመለካከት አለ አደለ፣ ብዙዎቻችን ውድ ነው አይሆንም፣ ወደፊትም ሊቀየር አይችልም የተባለውን ነገር ወደ መፍትሄ የማምጣትና መሰራት የሚችልበትን አዲስ አትያይና አካሄድ የሚከተል ሰው ነው እና ይሄ ችግሮችን ለመፍታት የሚሄድበት ርቀት ብዙ ሰው እንደሚያስበው አይደለም፣ ብዙ አይሆንም ወይም ይሄን ያለው እውነታ ብሎ ያስቀመጠውን ወደ መፍትሄ ይዞ የመምጣት አቅም አንዱ የሱ መርህ ነው ተብሎ ይገለጻል በቢዝነስ ውስጥ። እሺ ሌላኛው እንግዲህ ስለ ስንፍና እናወራለን። ስንፍና በብዙ መንገድ ብዙ ነገር ይባልለታል። ታታሪነን ብለን የምናስብ የሚመስለን ሰዎች ሁሉ አሁን በምናወራቸው ነገሮች ውስጥ ስንፍና በደንብ ቦታ ህይወታችን ውስጥ የእውነት ተጋፍጠን አዎ ዘነፍ ነኝ ማለት እስካልቻለ ድረስ አንዳንዴ አንዳንድ መነቃቃቶች አሉ። አዎ እችላለሁ፣ አዎ ጎበዝ ነኝ፣ አዎ ትኩስ ጉልበት አለኝ፣ አዎ አልቆምም፣ ምን የሚያግደኝ ነገር የለም እያል ለራሳችን አሳይመንቶች ይሰጡናል የተለያዩ ኤክስፐርቶች ግን የየለቱ ህይወታችን ውስጥ ያደረግናት ያሰብናት ነገር ምንድናት ብለን ስንፈትሽ ምናልባት ከአስር ምንሰጠው ውጤት ብንል አራት አምስት ሊሆን ይችላል። ታታሪነታችን ያሳዩ ነገሮች ያደረግ ነው እንጂ አብላጫው እንደውም ይሄ ድብቁ ስንፍና ብለን በግል እንድንመልሳቸው የተደረጉ ነገሮች አሉ። ሌላው ሰው ሳይሆን አሁን ጸጋዬ ቲጂ ታታሪ ነሽ ብለሽ የምትይኝ ከሆነ ታታሪ መባሌ አንድ ሁለት ነገር አይተሽ ሊሆን ይችላል የእውነትን ስጋፈጣቸው በተባሉት ነገሮች ውስጥ ግን ሰነፍ ሰው ነኝ እንድል የሚያደርጉ ናቸው በቃ መዋጥ አለብን በደንብ ስለዚህ በየዕለቱ ምን እያደረግን ነው የምንውለው ነው የምናስበው ሰዓቶቻችን ቀናቶቻችን በዚህ ምድር ላይ የተሰጠን እድሜን በተመለከተ በደንብ ስንመዝ ነው ከዓለም መስክ ትምህርት መውሰድ ያስፈልግ በጣም ወደ ኋላ ነን። በአምስት ደቂቃ የመጨረስ አንድን ስራ ይላል። በቀን ውስጥ አምስት አምስት ደቂቃ ብሎ ያዛቸዋሉ ና በአምስት ደቂቃ ሌላ ምንም ጊዜም የለኝም። ምክንያቱም በጣም ብዙ ካምፓኒዎችን ናቸው አይደለ የሚያስተዳድሩ ብዙ ስራ ውስጥ ነው ያለው። የረጅሙን ሰዓት በመስራትና ረጅም ሰዓት መሰራት አለበት ብሎ የሚያምን ነው። ብዙ ሰው ከሚሰራበት በሳምንት ውስጥ የስራ ሰዓት የእሱ ከፍ ያለ ነው እና የአምስት ደቂቃ የቀን ስኬጁልን ሲያደርግ ፕሮግራም ሲያወጣ አምስት ደቂቃን በአግባቡ የሆነ ስራ ሰርቶ ለመጨረስ ይመደዋል እና ያለምንም ዲስትራክሽን ማለት ነው። ያ ማለት አምስት ደቂቃ አንቺ ትኩረትሽን ሰብስበሽ የሆነ ስራ ለመስራት ምንም የሚረብስሽ ነገር መኖር የለብሽም። ስልክ ማውራት የለብሽም። የሆነ ሰው መጥቶ ቢያወራሽ መልስ መስጠት የለብሽም። ሙሉ በሙሉ ለዛ ነገር ትኩረትሽን ሰጥሽ ትሰሪያለሽ ማለት ነው። እንግዲህ ስብሰባም ቢሆን በአምስት ደቂቃ ውስጥ አንድ ባለ ሀብት ትዝ ብሎኝ፣ ሁለት ደቂቃ ነው ያለ፣ የለኝም ሌላ። እና ሰውየው ሁሉንም ስራ ነው የሚሰሩታል ሱቅ ውስጥ የሚገባሉ፣ ፈርኒቸሩን የሚሸጣሉ፣ ጫማውን የሆነ ነገር ይመጣል ይፈርማልእሳቸው የበዛ ነ በጣም ከሚገባው በላይ በቃ ትኩረትን የማይሰበሰብበት እና ምን እንደሰሩ ራሱ የማያውቁበት የለም በቃ ራሻቸውን ራሱ በአግባቡ በአጋጣሚ የሚመሳሰል ነገር አለ። አሁን ኦቨር ስቲሙሌሽን ተብሎ የተቀመጠ የስንፍና መገለጫ በቃ መነቃቀቱ ሉ እንሰሯዋለሁ ይችላለሁ፣ አንጣው ፈርዚ ሂዱ ውጡ አው ፈርማው ምን እየጠበክ ነው ጀምረው የሚሉ ሰዎች ሰነፍ ናቸው ይላል። ማሳመኝ ነገሮች አሉት። ምክንያቱም ሁሉም ነገር በተረጋጋ መንገድ ታስቦበት ውጤቱና አካሄዱ መዳረሻው ታውቆ ምናልፈው እሱን ያደረጉ ሰዎች በአጭር ሰዓት ውስጥ ቢከውኑት እራሱ ተረጋግተው ውጤቱን ያውቁታል። ነው በስሜት በተለየ መንገድ በመነቃቃት ውስጥ የምናደርገው ነገር መነቃቃቱ ደግሞ ሳይኖር ሲቀር መመለስ የምንችለው አይደለም፣ ደግመን የምንሰራው አይደለም። እሱ ነው አሁን አንዳንድ ሰዎች ጋር የሚፈታተናቸው። ምን ይሄ ቀላሉ ስራ ነው፣ እንችለዋለን በቃ። አምስት ሰው የሚሰራው እኔ ሰራዋለሁ እዚህ ጋር የሚሉ ሰዎች አሉና ሰዎችን ሊያባሩ ይችላሉ። በማግስቱ ግን ላይደግሙት ይችላሉ። የአምስቱን ሰዎች ኃላፊነት ወገቤ ያው በሚያስፈልገው ትኩረትም ላይሰሩት ይችላሉ። ስራውን የሚገባው ትኩረት ሊኖር ይችላል አይደለም። ጥራትና ትኩረት ከስራ ጋር አብረው ይሄዳል እና፣ እንደተባለው ያንንም ያንንም መነካካት ከሆነ የሚገባውን ነገር በአግባቡ ውጤታማ አድርጎ መስራት አይቻልም። እሺ ስለዚህ በእነዚህ ወሬዎች እንቆያለን። ከዛ ውጭ ግን ነገር ስታንሽ አሁን አምስት ደቂቃ ሰርቶ መጨረስ የሚለውን ከዚህ ቀደም አንዱ ካምፓኒው ላይ የቱ ካምፓኒ እንደሆነ አላውቅም፣ የለን መስክ ሰራተኞችን ለመገምገም ብሎ እነሱ የሚሰሩበት ቢልዲንግ ላይ መኖር ጀመረ እና ያያል የሚል ስለዚህ ምቾታችንን አሳጥቶናል። መቆጣጠር ሌላ ነው፣ ባለሀብት መሆን ሌላ ነው። ለምንድን ነው እያንዳንዱ እንቅስቃሴችንን የሚከታተለው የሚል ግርግር ተነስቶ አስታውሳለሁ። በኋላ ግን ያለው ነገር አሁንም ቢሆን ትኩረታቸው ስራቸው ላይ አይደለም እኔ ላይ ትኩረታቸው ለምን አይተውኝ፣ ስለዚህ አንድ ዲስትራክሽን ሆኗል ማለት ነው። እዛ የስራ ቦታቸው ላይ እሱ አንዳንዴ ያው እንግዲህ አለቆች ባሉበት መስራት፣ ለምን መጣ፣ ምን እያየ ነው የሚለው ነገር ያስጨንቃል ሰዎችን። ስራው ላይ ደግሞ ትኩረት ያደረገ ሰው እዚህ ጋር ምንም ነገር ቢቀመጥና ቢጣል ሊያይ ይችላል አይደለም። አንዳንዴ የሆነ ስራ ውስጥ ኩ ስትዋጪ ምንም ነገር ምንም አይነት እንቅስቃሴ ላይታይሽ ይችላል። እና የዛን ያክል ትኩረትና መሰጣት ሊኖርሽ ይገባል ነው በመሳሪያው ስራ ላይ። ከስንፍናን ጀምርና ከዚያ የለምስክን ጉብዝና እናወራለን። ትናንሽ የሚመስሉ ነገሮች ላይ ስለምንሸወድ ነው። አንድ ሰው ከውጭ የመጣ ሰው ምናለኝ ከአውሮፓን የመጣው ይሄ ኦንላይን ሾፒንግ ሲስተሞች በደንብ ለሰነፎች የተመቹ ናቸዋል። ፓኬጆችን ብዙ አያዩም። ቴክኖሎጂ ይዞ የመጣው ነገር እንዳለ ሆነው አውቶሜሽን ወይም ደግሞ በቴክኖሎጂ የታገዙ ስራን የሚያቀሉ ነገሮችን በጣም ይመርጣሉ ሰነፎች። ለምሳሌ የሆነ ቦታ ቁጭ ብለሽ ምግቡ ምኑ ምኑ እንዲመጣ የሚያደርጉ ሲስተሞች እነሱ ደግሞ ያበረታታሉ። በአካል ስኒ ቡና አስረኛ ፎቅ ከጀበና ጋር ከጀበና ጋር በቤት እኳ አፍልተው መጠጣት ይችላሉ። የአገልግሎት ግን ይጨምሩበታል። አገልጋዮቹ እንግዲህ እንደ እነሱ ፍቃድ የሚመሰረት መሰለኝ እንጂ እነሱም ቢዝነሱን መቼም ዝም ብለው ያደርጉታል። እና የሆነ አፓርታማማ ሊፍትም የለውም አራተኛ ፎቅ ላይ እጣኗን አንዷን ስኒና ጀበኗን ይዛ የምትመጣ ልጅ አለች። እጣኑ ራሱ አለመጥፋቱ እስኪ ደርስ ድረስ እዛ ቤት ውስጥ ድገሙኝም ለማለት ወይ እንግዳም ቢመጣ መልሳ ታዛለች ማለት ነው። እና ከስንት ርቀት እንደምትመጣ አስብ። ያው እሷ ቢዝነሷ ስለሆነ ትመጣለች፣ ግን አዋጭ አደለም። ያንን ሁሉ መንገድ ወጥተሽ አስገራሚ ነው። እና ሳያስቡት ብዙ ዋጋ ይከፍላሉ። ሰነፎች አለ ለምሳሌ በጣም አማርጠሽ አይተሽ በደንብ ሰርች አርገሽ ዲስካውንት አማራጮች አሉ። በተለይ በአካል ስትሄጅ በጣም ዲስካውንት አለ አለ ኦንላይን ላይ ያሉት ነገሮች እንዳሉ ግን አንዳንድ ዲስካውንት ደግሞ ሩቅ ከሆነ ለምሳሌ የነዳጅ ወጪሽንም አሰብ አለሽ ብሽ። አሁን በተለይ እዛው አጠገብሽ እቃው እያለ ለ ሀምሳ ብር ልዩነት ብለሽ አንቺ የመቶ ሀምሳ ብር የሚያምስ መቶ ብር ነዳጅ የምታቃጥል ከሆነ ትራንስፖርቱም እንደዛ። አሁን ብልህ ሀሳቦች ይኖሩናል ብዬ አስባለሁ። ዝም ብሎ እንደ ቀልድ የምንኖረው ኑሮ አይደለም። ይህንን ማስላት ከአቃተ እንግዲህ ከባድ ነው የሚሆነው። ግን አሁን እቤት ውስጥ ቁጭ ብሎ ለምሳሌ ኦንላይን ላይ ኦርደር ተደርጎ ከመጣ በኋላ አንድ የእርካታ ጉዳይም አለ። ሁለተኛ እነኛን አድቫንቴጆች በአካል ሄደሽ በብዛት ስትገዢ ሊኖር የሚችለውን አማራጭ በቃ አልፈልገውም ይኖራ፣ ዲስካውንቱንም ያውቁታል ከዋል መኖሩንም ግን ይምጣ ብቻ ሄዶ ከማምጣት እዚሁ ቁጭ ብሎ ይምጣ እቃው የሚል አማራጭ ያለየ ብዙ አሁን ዴሊቨሪዎች አሉ። ሁሌም ልታደርጊዋቸው የስንፍና ጉዳይ ካልሆነ በስተቀር ከስንት አንድ ጊዜ እስቲ አሁን አረፍ ብዬ ባለውበት ይምጣልኝ ካለች በጣም ውድ ነው እንደገና ምንድነው ይሄ ችግር ውስጥ ሲሆን የሰው ልጅ ቢታመን ቢደክመው መውጣት የማችበት ብዙ ነገር ቢያጋጠምሽ ወይም አንዳንዴ ከስሜታችን ጋር የተገናኙ ነገሮች ሲሆኑ አባቱ ብለሽ ልታዥ ትችላለሽ በቀን ሶስቴ ካረግሹ ግን ችግር ነው የስንፍና ስሜት ወይም ደግሞ የፊሊንግ ሌዚነስ የሚሉትን ስሜት በብዙ መንገድ ለማጥናት ተሞክሯል። ግን ሁሉም የተስማሙበት አለመነቃቃትና ና አለመበረታታት ነው። በተፈጥሯዊ መንገድ ሊሆን ይችላል። ራሳችን በመጥፎ ልማድ ውስጥ ስንኖር ያካበት ነው ነገር ሊሆን ይችላል። ዝም ብለው ልነቃቃ ስላልሽ አትነቃቂም። ለአይምሯቸውን የምንነግረው ነገር አለ። ግን በተቃራኒውም የማይበረታታ አካባቢ ውስጥ ከሆነ ያለ ነው። ያኛው የስንፍና ማንነታችን መገለጫችን ሊሆን ይችላል። የእንቅልፍ ማጣት፣ ደካማ አመጋገብ ልምድ ላይ በላ ይችላል። እንዳገኘ ልንበላ እንችላለን። ያገኘነውን ምግብ ልንመገብ እንችላለን። ውጥረትና ስራን ገና ስናስበው ሊመጣ የሚችል ነገር እንደሆነም ያያሉ። መዳክም የስንፍና ስነ ልቦናዊ ምልክቶች ተብሎ ብዙ ምልክቶች አሉት። ግን በስነ ልቦና ረገድ ጉዳዩን ስናየው ውጥረትና ጫና ዋነኛዎቹ ምክንያቶች ስለመሆናቸው ይናገራሉ። ለምሳሌ በጣም ታታሪ የሆኑ ሰዎች ያላቸውን ጉልበት፣ ጊዜ፣ አቅም፣ ትኩረት ሁሉ ለሆኑ ጉዳዮች ይሰጡና ከሌን ስናቀው ታታሪ ነበረ። ከሌን ስናቀው በጣም ብዙ ነገር ላይ ጠንካራ አቅምን የሚያሳይ ነበረ። ምን ሆኖ ነው አሁን እንግዲህ ካልጋ ላይ እንኳን መነሳት የማይችል የሆነው ያልናቸው ሰዎች ይኖራሉ። ስለዚህ የስነ ልቦናዊ ምክንያቶች ውስጥ አንዱ ውጥረትና ጫና ሊሆን ይችላል። ስራ በዝቶበት ሰውየውን አድክሞት ሊሆን ይችላል። በቃ ሮጬም አልሆነም ተበረታቼም አልሆነም ነቅቼም አልሆነም ወደሚል ሊለውጠው ይችላል። ትኩረት ማድረግ እንድንችል ኃይላችንን የወሰዱብን ሌሎች ጉዳዮችም ሊኖሩ ይችላሉ። ይሄ ትኩረታችን ላይ ደካማ እንድንሆን በቀላሉ ልንደክም የምንችልበት ነገር ለምሳሌ ድብት የመነቃቃትና ተግባራትን የመፈጸም ፍላጎት ማጣት ብለው የሚያስቀምጡት ነው። የተለያዩ መደበኛ ተግባራት አሉን በየእለቱ መልበስ፣ መታጠብ፣ መብላት፣ መጠጣት ማንንም ኃላፊነት የማንጠይቅበት ማንም አድርጎ እስኪለን ድረስ የማንጠብቃቸው ነገሮች ናቸው። ግን እሱ ላይ እንኳን ልንደክም እንችላለን። የአላማ ማጣትም ሌላው ምክንያት ተብሏል። የህይወታችንን አቅጣጫ ካላወቀን፣ ምን እያደረግን ነው፣ እንዴት እየኖረን ነው፣ ጊዜያችንን እንዴት እየተጠቀምን ነው፣ ምን እፈልጋለሁ ለሚሉት መልስ ካልሰጠን አንዱ ለስንፍና ምክንያት ሊሆን ይችላል። መሰልቸት ሌላው ነው። በድግግሞሽ ባደረግነው ነገር እርካታ አልባ ህይወት ካጣን፣ በድግግሞሽ አድርጌው ለውጥ አላገኘሁም ያለበት ነገር ካለ፣ ነገሮችን ስናደርጋቸው ከደበረን፣ ፍላጎት ምናጣ ከሆነ፣ ካልተነቃቃን፣ የሚያበረታታ አካባቢም ከሌለ፣ ይሄ ምክንያት ይሆናል ይላሉ በጣም የበዛ መነቃቃት ውስጥ ደግሞ ድንገት ገብተን ከሆነም ወደ ስንፍና የመለወጥ እድሉ ትልቅ ነው ተብሏል ሰዎች አሁን በበዛ መነቃቃት ውስጥ ተአምር ይሰራሉ ብለን ልናስብ እንችላለን ግን ስሜትን ሁሉ እንቅስቃሴን ሁሉ በተረጋጋ ነገር ውስጥ ማድረግ እንዳለብንም ይነግረናል እንግዲህ ይሄ ነገር አንድን ነገር በተለየ ሀይል ፍላጎት መቸኮል መፈንጠዝ መጓጓት ስናደርገው መነቃቃት ይቀንሳል። ኃይል ይዳከማል። መሰልቸት ይመጣል። ውጤቱን ቶሎ እንደ ሮጥንለት ነገር ላናገኝ እንችላለን። ስለዚህ ተአምር ለመፍጠር መሯራጥ ቆይቶ ያቀዘቅዘናል። የሚለው ያ ሁሉ ስሜት የት ሄደ? ያ ሁሉ መሯሯጥ የት ሄደ? ያ ሁሉ የሚግለበለብ እንደ እሳት እንደው የነበረ ፍላጎት ወዴት ገባ? ያልናቸው ሰዎች አሉ። ድንገት ኩምሽር ብለው ቅዝቅዝ ብለው ቁጭ ብለው ልናገኛቸው እንችላለን። በራስ የመተማመን ችግር ሌላው የስንፍና መገለጫ ነው ተብሏል። ምንም ነገር አቅጄ ማሳካት አልቻልኩም ወይም እችላለሁ ብዬ አላምንም የሚሉ ሰዎች አሉ። ስለዚህ ምን ይሆናሉ? ደጋግሞ ይሄን ለራሳቸው ሲናገሩ ይዳከማሉ። የመጥፎ ልምዶች ባህሪያትም ውጤት ሊሆን ይችላል። ምንም ኃላፊነት አንፈልግም፣ ሲሰጠንም አንሰራም፣ አንቀበልም፣ የተቀበልነው ስራም ካለ አናስረክብም በጊዜው የሚታወቁ ሰዎች አሉ። ለእነሱ ኃላፊነት እንዳሰጧቸው አያስረክቧቸውም፣ ካስረክቡም ጊዜው ካለፈ በኋላ ነው የሚባሉ ሰዎች አሉ። ሌላው ኢንቫይሮመንታችን ወይም አካባቢያችን ነው፣ ተጽዕኖ የሚፈጥር ነገር አለው። ይሄ የምንኖርበት የምንሰራበት አካባቢ እንዳንነቃቃ የሚያደርጉ አካባቢዎች ነው ይኖራሉ። በድምፅ፣ በንጽህና፣ የመረጋጋት የተደራጁ ፋይሎችን እንድናስቀምጥ ለማሰብ የምንበረታታባቸው ቦታዎችን ያልፈቀዱልን ከባድ አካባቢዎች ውስጥ ሰዎች ሲኖሩ ሊፋዘዙ ይችላሉ። ዝም ሊሉ ይችላሉ። መፈጸም ያለባቸውን ነገር ላይፈጽሙ ይችላሉ። በተለየ ሁኔታ ደግሞ ለምሳሌ እንደ ምልክት እንያቸው ድብቅ ማንነቶቻችንን ብለን ስንል ሌሎች ሰዎች ሰነፍ ናት፣ ሰነፍ ነው፣ ብዙ ምልክቶችን አይቻለሁ እስኪለን ድረስ መጠበቅ የለብንም። ለምሳሌ ምን ምን ነገሮችን አስተላልፈን እናውቃለን ህይወታችን ውስጥ? ዛሬ በነበረኝ ቀጠሮ ውስጥ ሁለት ቀጠሮ ከነበረኝ፣ ሰኞ እናርገው ሁድ፣ እሺ፣ ነገ ልደውል፣ እሺ፣ ነገ እናውራ ቁጭ ብለን ብያለው ወይ፣ በድግግሞሽ ይሄን ሀሳብ የማመጣው እኔ ነኝ ወይስ ሌሎች ሰዎች ናቸው? ብዙ ጊዜ በስራችን ላይ፣ በግንኙነታችን ላይ ነገ እዚህ ቦታ እንገናኝና ይህን ጉዳይ እናውራበት ያልንበት ነገር ላይ ጉዳዩ አስፈላጊ እስከሆነ ድረስ ማን ነው ቀጠሮን ያስተላለፈው የስራ ወሬን ለሌላ ጊዜ እናውራው ብለው ያለው ማን ነው? ብዙ ትርፍ ሰዓት ተመሳሳይ አንድ ነገር እየሰራሁ ነው ወይ ህይወቴ ውስጥ፣ ለምሳሌ መተኛት፣ መተኛቱ እንቅልፍ አልባ መተኛት ሊሆን ይችላል፣ መገላበጥ ሊሆን ይችላል፣ ከተቀመጥኩበት አለመነሳት። ብዙ ጊዜ የሆነ ሶፋ አለ፣ ብዙ ጊዜ የሆነ ያልጋ ጫፍ አለ፣ ብዙ ጊዜ የሆነ ኮሊደር ላይ ቁጭ ብያለሁ፣ ወይም ረከቦት ስር ቁጭ ብያለሁ። ስለዚህ ይሄን ሰዓት የምናውቀው እኛን ሌሎች ሰዎች ሳይሆኑ ሌላኛው ለምሳሌ በቀን ሁለት ጊዜ እኮ ጥርስ መቦረሽ ተብለን ማስታወቂያውም ተነግሯል፣ መረጃዎች ተነግረናል፣ እኛም ተምረናል እናውቃለን። ችግር የለውም ባንቦረሽ ማን ያኛል። አሁን የታማኝነት ጉዳይ ነው የሚሆነው፣ ለራሳችን ያለን መበረታታት ነው። ገና ስናስበው መቦረሹ ሁለት ደቂቃ ሊሆን ይችላል የሚፈጀው፣ ግን በቃ ይቅር ነገር ማታ ከነጎዴ እያለን ሳንቦርሽ ያለን ሰዎች ካለን፣ ያልታጠቡ አልባሳቶች አሉን። ያልታጠቡትን አልባሳቶች ችግር የለውም ከውስጥ አረጋቸዋለሁ የሚል ተነሳሽነት ሊመጣ ይችላል። የውስጥ አልባሳትን አለመቀየር፣ ፋይሎችን በየቦታው መጣል፣ አለማደራጀት ፋይሎቹ በቃ ሲፈለጉ እንደምንም ብዬ ማግኘት አይቀርም የሚል አይነት ውሳኔ። መጀመሪያ ግን ብዙ ሰዓት ነበረን ያንን ለማድረግ በመረጋጋት ውስጥ። ጽዳትን በተመለከተ ሰዎች የሚኖሩበትን አካባቢ የሚሰሩበትን አካባቢ የማጽዳት ነገር አላቸው። ሊምታ ኖሮንም ሊሆን ይችላል። አንዳንዴ ግን ካጸዳን በኋላ የእውነት በታመቀ ኃይልና ፍላጎት ተነቃቅተን ያደረግነው ጽዳትና በስንፍና ውስጥ የምናደርገው ጽዳት አንድ አይደለም። አሁን አንዳንድ ሰዎች የሉም? ጠረቅ ጠረቅ አርገው ቤቱን የሆነ በሩ ስር ሸጎጥ የተጠረገውን ነገር የሆነ ነገር አጥበን የታጠበበትን የቆሻሻ ነገር የሆነ ነገር ውስጥ ውትፍ እያደረግን ልንኖር እንችላለን። ለምንድነው እንደዛ ያደረግኩት የሚልኮ ህሊና አለ ግን መልስ አንሰጠው። ከዛ ሌሎች ሰዎች ድንገት ቤታችን ሲመጡ ይሆናል በጣም ብዙ ጠረኖች አሉ ብዙ እቃዎች አሉ፣ ለምን አጥለውም፣ ለምን አታስተካክዩም የሚሉ አስተያየቶች ሊበረቱብን ይችላሉ። ረዥም ሰዓት በመጸዳጃ ቤት መቆየት ለምን እንደሆነ እየቆየን ያለ ነው ግን አናቅ ቁጭ ብለናል። ተመችቶናል። የሚጠራንም የለም የሚረብሽም የለም። ምክንያቱን አናውቀውም። በጤናም አይመከርም እንግዲህ ረዥም ሰዓት መጸዳጃ ቤት ውስጥ ማሳለፍ። ረዥም የሻወር ሰዓት የሚወስዱ ደግሞ ሰዎች አሉ። ውሃው ይፈሳል፣ እየታሹ ነው፣ እየተለቀለቁ ነው፣ ጥሩ የቴራፒ ጊዜ እያሳለፉ ነው። አይሆንም፣ በየቀኑ ሊሆን ይችላል። ግን ይህን የሚያደርጉት ግን ወጥተው ምንም ነገር ተጨማሪ በዛ ሰዓት ለማድረግ ተነሳሽነት የላቸውም። እዛ ውስጥ አሳልፈው ሰዓቱ ተይዟል፣ ይወጣሉ እና ሶስት አራት ስራዎች መስራት እያለባቸው ትተው የሚሄዱ ናቸው። ሌላኛው ሻወር አለመውሰድ ሰበባ ሰበቦች ሊኖሩን ይችላሉ፣ ነው ግን። የዚህ ተቃራኒ ደግሞ ወደዛም አንገባም። ረዥም ሰዓት ቁጭ ብሎ ምግብ መመገብ ረተነስ ረተነሺ የሚባለው አይነት፣ እኛ ፕሮግራም ላይ እንደምንለው ተመስጦ ተረጋግቶ ከቀልብ ነው መመገብ የሚለውን አይደለም። ቁራሽ እንጀራ ይዘናል፣ ስድስት ሰዓት ይደርሳል፣ ምሳብ ሰው ይሆናል፣ ቡና እየጠጣን ነው፣ ረዥም ሰዓት እየፈጀን ነው። ዋናው አላማ ምንድን ነው? መነቃቃት የለም። ተነስቼ የሆነ ነገር አድርጋለሁ የምንልበት ሀሳብ እንዲኖረን አንፈልግም ተይዟል። ሰዓቱ ቦታውም እንደዛው። እሱና ጀበና ታቅፈው ቁጭ ብለው ምቾት አለው። ሳናቀውም ግን መጥፎ ምቾት። ይሄ ዲጂታል ሚዲያዎች ላይ መጣበቅ፣ ጌም ጨዋታ፣ አንሊሚትድ የሆኑ በሰዓት ያልተገደቡ ለምሳሌ፣ ምግብ ለመብላት ሳህን ከማጠብ እዛው ማን ያኝ ትላንትና ማታ አራት የተበላበት ሳህን ላይ ደግሞ የሆነ ነገር እናወጣለን፣ እሷኑ ደግሞ ቁጭ እናድርጋለን። በተለይ ቅድም ያላቸው የሚስጢራዊ ስንፍና የምንላቸው ነገሮች ብዙ ገበና አላቸው። ውስጣቸው እንበልና የውስጥ አልባሳትና ለመቀየር እኔና እኔ ብቻ ነኝ ማቀው ምን እንደለበስኩ ከውስጥ ስማሰሻይ ፓንት ምናምን የምንላቸው ካልሲ የምንላቸው ይሄ ከሕሊና ጋር እና ለራሳችን ለኑሮ ከሰጠነው መበረታታት መነቃቃት ጋር መልስ የሚፈልጉ ናቸው። ምናልባት ሲብዝ ረዚህ ቤት ምንድን ነው መጥፎ ጠረ የሚል ሰው ሊኖር ይችላል። እሱንም የራስ ሰው ጎረቤት አይመጣ፣ ይሄን ነገር ለማየት ኦዲተርም የለውም። ስለዚህ ይሄ እቃዎቻችን ቤታችን፣ ይሄ ስርቻችን፣ ትራሳችን፣ አንሶላችን የምንላቸው ማንም ሀያይም እያለ ያደረግናቸው ነገሮች ካሉ በቃ ሰነፍነን እንዋጠው ነው። ዴይ ድሪም ወይም የቀን ቅዠት የቀን ህልም ልንነው እንችላለን። በግርድፉ ቁጭ ብለን የምናስባቸው ነገሮች አሉ። ዶላር ምንዛሬው እየጨመረ ነው ከተባለ እንደው አስር ሺ ዶላር ማሰባይሻል ቢኖር ነው ጭንቀት ከመለ እኮ መነሻ የለው፣ ሚልክም የለ፣ ያንን መጠንም የሚያስበው የለ። የአስር ሺህ ዶላር ስራ ባገኘው፣ ታክስ የማይከፈልበት የሆነ ሀገር ውስጥ በተሰማራው። በቃ እውነታው እኮ አይሆንም ነው፣ አይቻልም ነው። ግን ቢሆን ቢደረግ እያለን እንዋልላለን በአይምሯችን። አንድ አድካሚ ነው። ሁለተኛ ይሄ ሳናስበው ቅንጡ ህይወት ውስጥ ያለን እንዲመስለን ሊያደርገን ይችላል። ይሆናል ማሰባችን በድግግሞሽ የሚል ደግሞ የሚያታልለን አንድ መርህ አለ። በድግግሞሽ ማሰብ የሚሆነውና የሚጠራው እየሰራን በአጠራቀምነው ልምድና ተጋላጭነት ነው። ሌላኛው ትእዛዝ እና ማንን ነው የምናዘው? አምጪልኝ፣ አቀብለኝ፣ ስራልኝ፣ ጠይቅልኝ፣ ስጠኝ አንቺ፣ ጨርሾ አንተ፣ ጨርሰው፣ ጓደኞቻችንን፣ የትዳር አጋራችንን፣ ቤት ያሉ ሰዎችን፣ ጎረቤቶቻችንን፣ ዘመዶቻችንን የምንል ከሆነ በቃ በራሳችን ምንም ነገር ማጠናቀቅ የምንችል ሰዎች አይደለንም። ሌላው በጣም ማውራት ተብሏል። ስራችን የሆነ ሰዎች አለን። በጣም ማውራት ግን ይሄ መነቃቃት፣ በወሬ መደሰት ያደረግነው ይመስለናል። ተንትነነዋል፣ አድርገነዋል፣ ፕሮሲጀሮቹን አውቀናል። ጠቅላላ እውቀት አለን። በብዙ ጉዳዮች ላይ ሰዎች ሲጠይቁንና ሰዎች ፍንጭ ሲሰጡን እንመልሳለን ጥንቅቅ አድርገን። ትግበራ ወይም ወደ ራሳችን ህይወት አክሽን ሲባል የለም። እነኚህ ነገሮች ደግሞ ሚያጠቃን ሰዎች ካለን በታማኝነት ራሳችን እንድናጋለጥ ነው። ብዙ ነገሮችን አልሰራንም። አንዴ ሁሉም ጉዳይ እየደርስብንና መተንፈሻ ያሳጣናል። አይነት ሰዎች ከሆኑም በድግግሞሽ የክፍያ ጉዳዮች፣ የእድሳት ጉዳዮች፣ የትምህርት ፈተና አሳይመንት። መቼም ህይወት በየሲዝኑ ብዙ ውደት አላት። ብዙ የምንጨርሰው እኛ የምናደርገው ወቅቱን እንድናስታውስ የምንገደድበት ነገር አለ። ሁሉም አንድ ላይ ሲመጣ ህይወትን ኢንጆይ እንዳታደርግ ያደረግሻል። በቃ በአመቱን ሙሉ አስራ ሁለት ወራት አለ። በአስራ ሁለት ወራት ውስጥ ሶስት መቶ ስልሳ አምስት ቀናት አሉ። እነኚህ ቀናትን ብንበታትናቸው ናቸው ሳይታወቀን ልናደርጋቸው ይገቡ የነበሩ ነገሮችን ልክ ጳጉሜ ላይ ወይም ደግሞ የሆነ ወር መጨረሻ ላይ ከሆነ የምናደርገው እንሯሯጣለን። ተጨማሪ ገንዘብ እናወጣለን። ቅጣት ሊኖር ይችላል። ቀኑም አይበቃንም። በቃ ህይወት ሊያስጠላን ይችላል። በድግግሞሽ ባልታቀዱ ጉዳዮች ውስጥ የምንገኝ ከሆነ ባልታቀደ ግብዣ፣ ባልታቀደ ጥሪ፣ ባልታቀደ ቀጠሮ፣ ባልታቀደ ለምሳሌ ስራ ትቶ ድንገት ጉዞ ማድረግ፣ ቀጠሮ ኖሮ መተኛት፣ መቅረት፣ ማራዘም፣ አልችልም ማለት ሊሆን ይችላል። እመጣለሁ ብሎ መቅረት፣ ገንዘብ እቆጥባለሁ ብሎ አቅዶ ተጨማሪ ገንዘብ ለሚያስወጣን ነገር ዝግጁ መሆን የበለጠ እንደው በተቃራኒው ላለ ነገር። ስለዚህ የዋሸነው እራሳችንን ማለት ነው። ለምሳሌ በቃ ቤት አብስዬ ይበላለሁ ብለን አቅደን ብዙ ቃል ኪዳን ገብተን ለራሳችን፣ ግን ሁልጊዜ ውጭ ነው የምንመገበው ከሆነ ተቃራኒ ይሆናል። በሰዎች በበዛ መንገድ መከበብን መምረጥ ሶሻል ላይፍን ያጣጣልን ሳይሆን ራስን መመልከት፣ ሰልፍ ሪፍሌክሽን፣ ጥልቅ ሀሳብ ይሄ ዲፕ ቲንኪንግ የሚባሉት ነገሮች በደንብ ቦታና ጊዜ ይፈልጋሉ። ትኩረት አድርጎ ማሰብና ያሰብነውን ነገር ዳር ማስያዝ የሚፈልጉ ናቸው። አሁን ለዚህ የምንለው ስሜት ወይም የስንፍና ስሜት በሰዎች በመከበብ እናወራለን። ማህበራዊ ህይወት አለ፣ ፖለቲካ አለ፣ ኢኮኖሚ አለ፣ መረጃ እንለዋወጣለን። በቃ አልቀዘቀዘም፣ አካባቢው ሞቅ ያለ ነው። ላይፍ ያብቻ ሊመስለን ይችላል። ምንም ራሳችንን ያየንበት ለራሳችን ትኩረት የሰጠንበት ጊዜ ያልሰጠንም። ስለዚህ የበዛ ሰዎችን ፈልጎ በሰዎች መከበብ ስሜትም ካለን ምን እንፈርተነው ይሄንን የፈቀድ ነው ብለን መጠየቅ አለብን። የበዛ ማህበራዊ ህይወት ተሳትፎ የሚለውም አንድ ምክንያት ነው። ሌላው መርሳት ነው። መርሳት ከብዙ ነገር አንጻር ያላካበት ነው፣ ልምድ ውጤት ነው። ግን እየረሱ ያሉ ሰዎች ክሪቲካል የሆነ የህመም ስሜት ካልሆነ፣ ይሄ ደሜንሽያ ምናምን የሚባለው ፓርኪንሰን የሚባለው አይነት ካልሆነ በስተቀር ልምዱን ማስተካከል ይቻላል ትኩረት በማድረግ ግን ለነገ ነገ ያውቃል በሚል አይነት የሌዚ ስንፍና አስተሳሰብ፣ ሌሎች የሚያስታውሱ አሉ፣ እነሱ ያስታውሱኛል ችግር የለም በሚል የምንጠቀምባቸው ከሆነ ኃላፊነት መውሰድ ካለመፈለግ፣ በመርሳታችን ምን እያጣን እንዳለን ባለማወቅ ከሆነ መርሳት እየተባባሰበት ነው የሚሄደው። ደጋግመን ስንረሳ ለማስተካከል ጥረት ካላደረግን አእምሯችን ችግር እንዳይፈታና አዲስ ሀሳብ እንዳያፈልቅ እያደረግ ነው ነው ምክንያቱም እንዳንረሳ ማድረግ የሚችለው ትኩረትን በማድረግ ክሬቲቪቲያችን የሚጨምርበት የአእምሮ ትልቁ አቅም ተድበስብሶ ይቀራል የሚለውን ማሰብ ነው። ይሁን ብሎ መተውም ሌላው የሌዚነስ ምልክት ነው ተብሏል። ትላንትና አክሴፕት ስለማድረግ እያወራን ነበረ። መጠን ግን አለው። ሁሉም ነገር ከኔ ቁጥጥር ውጭ የሆኑት ነገሮች እኔ ዝም ብዬ እዛ ጋር ኤንጌጅ ስላደረኩባቸው ማለውጣቸውን ነገሮች ይሁን ይለፍ፣ በቃ ይሁን፣ ችግርም ከሆነ ጥሩም ነገር ከሆነ ማለት አለብኝ። ግን ሁሉንም ነገር እንዲህ ከሆነ እዚህ አካባቢ ይሁን፣ ችግር የለውም እንዲህ ሊሆን ነው እኮ ይሁን፣ ችግር የለውም። አንዳንዴ በስሜት ራሱ ኢንቲሜት ያልሆኑ ሰዎች አሉ። ለጉዳዮች ለነገሮች፣ ለሁኔታዎች መልስ መስጠትና ጥንቃቄ መውሰድ እያለባቸው ችግር የለውም እንደሆነ ሆናለሁ እያልን ያለፍናቸው ነገሮች ካሉ ችግሩ ላይ መስራት ካለመፈለግ ነው፣ መጋፈጥ ካለመፈለግ የሆነው ይሁን ያለው ችግሩን መጋፈጥ ምን አለበት? ሁሌ መፍትሄ መፈለግ አለበት። መፍትሄ ከፈለግን ስራ ያለበት ስራ ያለበት ነገር ጊዜ፣ ጉልበት፣ ገንዘብ አይምሮ ይፈልጋል። ይሄን ግን ኢንቨስት ማድረግ አንፈልግም። ለዛ ነው ይሁን ብለን የተው ነው። ሌላው ማሳበብ ነው። ለተፈጠሩ ችግሮች ኃላፊነትን ወደ ሌሎች መውሰድ ነው። እነ ከሌ ናቸው፣ አልሰማሁም፣ አልነገሩኝም እና ኔ ምን ላድርግ፣ ፖሊሲ ሆነው ግፋቢል ተናግሬ ነበረ የሚል አሳማኝ የምትመስል ነገር እንናገራለን። ግን ምንም በተግባር የተንቀሳቀስንበት ነገር የለም። ይሄም የስንፍና ምልክት ነው። ሌላው ሁልጊዜ ቀጠሯችን ላይ፣ ስራችን ላይ የምንዘገይ ነን። ወይ ስራዎችንም ሊያዘገዩ ይችላሉ። መድረስ ከነበረባቸው ሰዓት ዘግተው ይደርሳሉ። ስራውን ማቅረብ ከነበረባቸው ጊዜ ረዥም ጊዜ ወስደው ሊሆን ይችላል ዴሊቨር የሚያደርጉት ነው። ወሳኝ በሆኑ ስምምነቶች ላይ ሳያነቡ ስልቹ ናቸው፣ ይፈርማሉ። አንድ ውልን ሪፈር ማድረግ የነበረብን ቦታ ላይ የህግ ባለሙያ ነው። ምን አለ ሰሞኑን የግል ጉዳይ ነው እና በጣም ብዙ ሰዎች ሰነፍ መሆናቸውን የማውቅበት ሙያ ነው አለ። ያለ አንዷን ፔጅ እንኳን ማንም አያነባትም። አንድ ቃል ራሱ ዋጋ አላት፣ ህግ ውስጥ፣ አተረጓጎም ውስጥ ማለት ነው። ግን መጨረሻ ላይ የሆነ ነገር ካጡ በኋላ ወይም ለአደጋ ከተጋለጡ በኋላ እንዲህ መስሎኝ ነበር እኮ ብለው ነው የሚመጡት። መስሎኝ ነበር ሌላ ነው። የተሰጠሽን ወረቀት አንብቦ ላዩ ላይ መፈረም ደግሞ ሌላ ነገር ነው እና እሱ ትዝ እያለ የነበረ አሁንም መረጃውን ሳይ ለምሳሌ ዲጂታላይዝ የሆኑ በጣም ብዙ ነገሮች መጥተዋል አይደል? ተርምስ ኤንድ ኮንዲሽን ሲል እና አክሴፕት ይለናል። ብዙ ጊዜ አድርጊያለሁ አክሴፕትጋሲያነብ መቼም ብዙሀኑ የሚጎዳበት ነገር አይደለም፣ ብዙሀኑ አክሴፕት እያለው ነው፣ ለብቻኔ አነጣጥረው አይሉ እና ይሄ ባለሙያ ምን አለ ለምሳሌ መቶ ደንበኞች ቢኖሯችሁ መቶ የተለያየ ተርምስ ኤንድ ኮንዲሽን ላይመጣ ይችላል አለ። ያ አካል ለምን ጥቅሙን መሰረት ባደረገ ሁኔታ አንቺ አንብበሽ እንደ ግለሰብ ከኔ ጋርማ ይሄን አታደርግም፣ ይሄን ጨምርበት፣ ይሄን ቀንስበት የሚል አቅም ከሌለሽ ይሄ ሁሉ ሰው እየፈረመው ነው። ምን ችግር አለው? አይታ ይታርገን አይደል የምንፈርመው ብዙ ቦታ እና ይሄን የሚያደርጉ ሰዎችን አደንቃለሁ። ዞሮ በሚል ያነሳ ነው። ስለዚህ አክሴፕት ከማድረጋችን በፊት ተቀብያለሁ፣ ተስማምቻለሁ፣ ፈርሜበታለሁ ከማለታችን በፊት መጠንቀቅ እያለብን ሳንጠነቀቅ በቃ የገለጡ መፈረም ከሆነ እሱም የስንፍና ምልክት ነው። ይላል ማታ ላይ ልብስ አለመቀየር ይሄ ሜካፕ አለመታጠብ ብዙ ሰዎች የተናዘዙት ነገር ነው። ለብቻቸው የሚያደርጉት የሚጋፈጡት፣ ግን ምንም ጊዜ የማይወስድ የነበረ መነቃቃት በማጣታቸው ያላደረጉት በድግግሞሽ ያሳለፉት ነገር ነው። ቅድም ብለናል። የገበያ አማራጮችን ሳናይ ዋጋዎችን በቃ ይምጣ እቃው ብቻ ይድረስልኝ ልግዛው የምንል ሰዎችም ካለን እንደዛው የስንፍና ምልክት ነው። ዞር ዞር ብሎ በማየት ውስጥ ብዙ ልዩነቶች አሉ። በተለይ ልዩነት የሚያመጡ ቁሶች አይነት ከሆኑ በሚል ከስነ ልቦናው ጀምሮ ያሉትን ነው እንግዲህ ይፋ ያደረጉት። ጥሩ። እሺ፣ ታዛ ነው እየሰማችሁ ያላችሁት። ታዛ ታዛ ታዛ ታዛ